ፖለቲካ ታደርግብኝና ጠቅላይ ሚኒስቴር አብይ አህመድ እኛ ኢትዮጵያኖች ከክርስትና ሃይማኖት ተለይቶ የሚደረግ ነገር አያስደስተንም። ለእኛ የሚደረግ ነገር ለእነሱ መደረግ አለበት። ጠቅላይ ሚኒስቴራችን አብይ አህመድ ይኸው አንድ ወር ሊሆናቸው ነው፣ ድፍን ወጠው ስለ ሙስሊም ነው ስለ ሙስሊም ነው የዘካ አሰጣጥ ሙስሊሞች እንደዚህ ናቸው፣ ሙስሊሞች እንዲህ ነው የሚበሉት የሚያፈጥሩት ለዳሂዝ በቃ ብዙ ስለ ሙስሊም ኢሹ ጠቅላይ ሚኒስትር አብያችን አህመድ እንዲሁ በቃ ተወጥረው ስለዚህ ጉዳይ እየሰሩ ነው። ደስ ይለናል። ያው ሙስሊም ሆነ ስለ ሙስሊም ጥሩ ሲወራ በጣም ደስ ይለናል። ግን እንደ ሀገር፣ እንደ ሀገር፣ እንደ ህዝብ፣ እንደ እኩልነት ካሰብን እውነት ለሙስሊም ታስቦ ከሆነ እውነት ለሙስሊም ከሆነ ጠቅላይ ሚኒስትር አብይ አህመዳችን እንደዚህ እርግፍ ጠብ እርግፍ ብለው ማለት ነው ቀን ከሌሊት ተወጥረው ድፍን ረመዳኑ ሙሉ መልእክት ሲያስተላልፉ የነበሩት። እስኪ ያኔ በታሪክ ተሰምቶ አይታወቅም ነበር። በታሪክ ለመጀመሪያ ጊዜ ኢትዮጵያ ውስጥ ሰላሳ ሶስት መስጊድ የፈረሰባት ሀገር ኢትዮጵያ ነች። ያኔ ጠቅላይ ሚኒስትራችን አብይ አህመድ የት ነበሩ? ያኔ ወጣው ማለት ነው። አሁን ስለ እስልምና እንደሚያስረዱት ሙስሊም ወንድሞቻችን፣ ወገኖቻችን ህዝቤ ሆይ ከፍቷችኋል ይህ ሁሉም መስጊድ እንዴት ሊፈርስ ቻለ ብለው እንኳን ወጠው የረባ ንግግር አላደረጉም። ቀጠልን በተለያየ ክልል በእስልምና ጉዳይ ብዙ ፈተና ነበር። አማራ ክልል ብዙ ሙስሊም ሰዎች ሞተው ሬሳ እስከሚጠብ መቀበሪያ ቦታ እስኪያጡ ብዙ ብዙ ችግር አልፎ ነበር። ያኔ ወጠው ምንም ስለ እስልምና ያወሩት የለም። በቅርቡ በቅርቡ እዚህ መቀሌ ላይ ማለት ነው ሙስሊም እህቶቻችን ሂጃባቸውን ተከልክለው ሶስት ጊዜ ሰላማዊ ወጠው ሰልፍ ወጣው እንደ አንድ ጊዜ ወጠው እንኳን ስለ ጉዳዩ አልተናገሩ። እውነት ስለኛ የሚቆረቁሮ ከሆነ ብዬ እኮ ነው እና ታዲያ ይሄ ሁሉ አካባቢ ምንድን ነው ነው አንድ ላይ አንድ ሃይማኖት ላይ አትኩራችሁ ስትሰሩ እኛ እንፈራለን። ምን ሊመጣ ይሆን፣ ምን ሊደርስብን ይሆን እንላለን። ወይስ ደግሞ ምርጫን በተመለከተ ነው? ምርጫ ደርሷል፣ ጉድ ጉድ እየተባለ ነው። ምንድን ነው ፖለቲካ ታደርግብኝና ጠቅላይ ሚኒስትር አብይ አህመድ እኛ ኢትዮጵያኖች ከክርስትና ሃይማኖት ተለይቶ የሚደረግ ነገር አያስደስተንም። ለኛ የሚደረግ ነገር ለነሱ መደረግ አለበት፣ ምክንያቱም ሀገር ከተባለ ኢትዮጵያ ከተባለች ሁሉም እኩል ነው፣ በማለት ነው ይህን ለሌ ያልኩት። ብዙ ጊዜ በረመዳን ቤተ መንግስት ውስጥ መቼም እኛን ሙስሊም በአጠቃላይ ባይሆንም ስደተኞችም ቢሆኑም ማዕሙናኖች አሉ አይደል? የሃይማኖት አባቶች ያፈጥራሉ፣ ፍጥር ይደረጋል። ለምንድን ነው ማለት ነው? ለምንድን ነው ማለት ነው? ለእኛ እንደሚደረግልን ሁሉ ለምንድን ነው አብይ ጾም ሲገባ ለኦርቶዶክስ ወገኖቻችን ወይ የጾሙ መጀመሪያ ላይ ወይ መሀል ላይ ከቅዳሴና ከጸሎት በኋላ የምግብ ስነ ስርዓት የማይደረግላቸው ለምንድን ነው የማይጋበዙት እነሱ ይሄ ቤተ መንግስት ሲሰራ ግብር አልከፈሉም እንዴ እነሱ መስዋዕት እየከፈሉ አይደል እንዴ ከኛ እኩል ማለት ነው መስዋዕት ይከፍላሉ እኛ ከነሱ ተለይተን የሚደረግልን ነገር አያስደስተንም ለጤና ነው ብዬ እኔ በተለይ አላስብም እነዚህ ወገኖቻችን ማለት ነው። ስላልተናገሩ አይደለም እኔ እንደ ዜጋ ሲሰማኝ እንደ ዜጋ ተሰምቶኛል። ምክንያቱም ከእስከ ባለቤቶት ወይዘሮ ዝናሽ አብያ ለብሳ አፋር ክልል ሄዳ እንዳከበረችው፣ አበበች አዳኔ በየቦታው ኢስላም ባለበት ቦታ ላይ ድሪያ እየለበሰች እያስፈጠረች እንዳሳየችው ምን አለ ሀበሻ ቀሚሳችሁ ዝንጥ ብላችሁ እዚህ ደረቱ ላይ እዚህ ወገቡ ላይ እዚህ ላይ መስቀል ያለውን የሀበሻ ቀሚስ ለብሳችሁ የሱፍ ፍትፍት ሰርታችሁ፣ በየአይነቱ ሰርታችሁ፣ ጎመኑ ሰርታችሁ። ምን አለ ትልልቅ አዛውንት ለአገር የሚጸልዩ፣ ቀን ከሌሊት የሚያለቅሱ ትልልቅ የእምነት አባቶች አሉ። እነሱን ለምንድን ነው አክብራችሁ ማጠሯቸው? ለምንድን ነው እነሱ ስዛ ቤተ መንግስት ገብተው ሌላው እንደገባ ቁጭ ብለው ማያፈጥሩት የማይበሉት? እኩልነት ከተባለ እነሱም እንደዜጋ እኛም እንደዜጋ ነው መታየት ያለብን። ይህንን ስል ብዙ ሰዎች ፖዘቲቭ ልታስቡ ትችላላችሁ። እስልምናን ስላከበረልሽ ማመስገን ያለብሽ እስልምናን ስላከበረልሽ እንዲሁም እንደዚህ ማለት የለብሽም ልትሉ ትችላላችሁ። እኔ ስለ እውነት ነው ማውራው ስለ መድሎ አይደለም። እውነትን ካወራን ክርስቲያን ኦርቶዶክሶች ለሀገራቸው ግብር ይከፍላሉ። ማንኛውም ሙስሊም የከፈለውን ይከፍላሉ። ማንኛውም ሙስሊም የታገለውን ይታገላሉ፣ በበለጠ እንዲሁ። ስለዚህ ማለት ነው ለእነሱም መብታቸው ተከብሮ፣ እንደ እንግዳ አሸርግዳችሁ ተንበርክካችሁ እንደምትካድሙት እንደምታስተናግዱት የእነሱም ክብር እንዲስተናገድ የእምነት አባቶች ተጠርተው በክብር እዛ ቤተ መንግስት ላይ ገብተው በልተው በሚገርም ሁኔታ እኮ ነው የሚጸልዩት። የእነሱንም ጸሎት መቀበል አለባችሁ። በአንድ ሳይድ ብቻ አትሂዱ ነው ጥያቄው። ኢትዮጵያ ውስጥ አሁን የሀገር ሃይማኖት በየቦታው ተወታትፎ በመጣበት ዘመን ላይ እችን ኢትዮጵያ እንደ ሀገር እየጸለዩ በየገዳሙ እያለቀሱ እንደ ሀገር እንደ ዜጋ ስናስብ እነሱ መስዋዕት ይከፍላሉ በጸሎት ልክ እንደኛ ሙስሊሞች እንደምንጸልየው። ስለዚህ ለምን ተለዩ ነው እኔ በጣም ቅር ብሎኛል። እንደ ኢትዮጵያ ይጠሩ። ወይዘሮ ዝናሽም ልበሺ መስቀል ያለውን አበሻ ቀሚስ። ወይዘሮ ሻበብቻ ዳኔም ልበሺ የነሱን ልብስ፣ የሚያመጥናቸውን ልብስ። አብይ አህመድም ወደ እነሱ ሂደ ጸሎት ከአባቶች ተቀበል ከእስልምና አባት ብቻ ጸሎት አይደለም፣ ከክርስትና አባትም ጸሎት ተቀበል። ይሄ ነገር እኔ ምንም እየጣመኝ አይደለም። እነሱ ተከፍተው እንዳይ አንፈልግም። በፖዘቲቭ ውስጣቸው እንትን እንዲል አንፈልግም። ፍቅር ያስፈልገናል። ፍቅር ያሸንፋል።